ሰላም፣ ጤና ይስጥልን። ውድ ተመልካቾቻችን አድማጮቻችን፣ ይህ ማዕደ ዜና ነው። ከሰዓቱ አበይት መረጃዎች ጋር እኔ ደረጃ ሀብተወልድ ነኝ። ሁመራ የአማራ ክልል ተብሎ በሚዲያ መገለጹ ትክክል አይደለም ሲል በጀነራል ታደሰ ወረደ የሚመራው አዲሱ የትግራይ አስተዳደር ተቃውሞውን ገለጸ። የትግራይ ክልል ኮሚኒኬሽን መስሪያ ቤት ባወጣው መግለጫ የአማራ ክልል ኮሚኒኬሽን ጽፈት ቤትና የአማራ ብሮድካስቲንግ ኮርፖሬት ትናንት ሚያዚያ 8 ቀን 2017 ዓ ም ህገ መንግስቱን በመጣስ ሁመራን የአማራ ክልል አካል አድርገው በማቅረብ የፕሪቶሪያ ውልን የሚጻረር ዜና ይዘው ወጥተዋል በማለት ከሰዋል። ይህ ድርጊት በቀላሉ የሚታይ አይደለም ያለው አዲሱ የትግራይ ክልላዊ መንግስት ነገሩ ከፍ ያለ ችግር እንደሚያስከትል እያወቁ ሆን ብለው የትግራይን ህገ መንግስታዊ ግዛት የአማራ ክልል አካል አድርገው ደጋግሞ መጥቀሳቸውን ቀጥለዋል ብለዋል። ይህ ኃላፊነት የጎደለው ድርጊት ህገ መንግስቱን የሚጻረርና የፕሪቶሪያ ስምምነትን በቀጥታ የሚጻረር በመሆኑ ተቀባይነት የለውም፣ የሚያለው የጄኔራል ታደሰ ወረዳ አስተዳደር ድርጊቱ በአስቸኳይ መታረም አለበት ብለዋል። የአማራ ክልል ኮሚኒኬሽን ጽህፈት ቤትና የአማራ ብሮድካስቲንግ ኮርፖሬት የሁለቱንም ክልል ህዝቦች አብሮ የመኖር ህልውና የሚያናጋና በቀጥታ ወደ ሌላ ግጭት የሚጋብዙ ኃላፊነት የጎደላቸው የዜና ዘገባዎችን በቶሎ ሊያርሙ ይገባል ሲልም የትግራይ ክልል አሳስበዋል። ይህን ህገ መንግስታዊ ጥሰት በሚፈጽሙ አካላት ላይ የፌደራል መንግስት ህጋዊ እርምጃ እንዲወስድ እንጠይቃለን ሲልም የጀኔራል ታደሰ አስተዳደር በክልሉ ኮሚኒኬሽን መስሪያ ቤት በኩል ባወጣው መግለጫ አስገንዝበዋል። ሁመራን አስመልክቶ ከትግራይ ክልል ለቀረበው ተቃውሞ ከአማራ ክልላዊ መንግስትም ሆነ ከአማራ ሚዲያ ኮርፖሬት እስካሁን የተሰጠ ምንም አይነት ምላሽ የለም። በምስራቅ ወለጋ ዞን አንድ የኦሮሞ ነፃነት ሰራዊት አባል በመንግስት የጸጥታ ኃይል መገደላቸውን ተከትሎ ታጣቂዎቹ በወሰዱት የበቀል ጥቃት 29 ሰላማዊ ሰዎች መገደላቸው ተሰማ። በምስራቅ ወለጋ ዞን ሃሮ ሊሙ ወረዳ የኦሮሞ ነጻነት ሰራዊት አባልና የቡድኑ መሪ የኩምሳ ድሪባ ወይም የጃልመሮ የቅርብ ሰው የነበሩት ጃልሾዴ በመንግስት የጸጥታ አካላት መገደላቸውን ተከትሎ በተፈጸመ የበቀል ጥቃት የዘጠኝ ሰዎች መገደላቸውን ነዋሪዎችና የሟች ቤተሰቦች ገልጸዋል። ነዋሪዎችና የሟች ቤተሰቦች መጋቢት ሃያ ዘጠኝ ቀን 2017 ዓም ምት ባሮዲሞ ወረዳ ጎርባ ጉዲናና ሱጌ ቀበሌዎች የተፈጸሙ ጥቃቶች የሾዴ ሞት ለመበቀል በኦሮሞ ነፃነት ሠራዊት ታጣቂዎች የተፈጸሙ ናቸው ብለዋል። ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁና በጋብቻ ብቻ ከሟች ቤተሰቦች ጋር ዝምድና እንዳላቸው የገለጹ በጎርባ ጉዲና ቀበሌ ነዋሪ የሆኑ አንድ ግለሰብ ከመጋቢት 29 ቀን 2017 ዓ ም ጀምሮ እስከ ሚያዝያ 4 ቀን 2017 ዓ ም ድረስ በተፈጸሙ ተከታታይ ጥቃቶች ቢያንስ የ10 ሰላማዊ ሰዎች ሕይወት አልፏል በማለት ለአዲስ ስታንዳርድ ተናግረዋል። የአካባቢው ነዋሪ አክለውም በተለይ የአቶ ፋይሳ የተባሉ ሰው ሰባት ዘመዶች መገደላቸውን የገለጹ ሲሆን እነዚህ ሰዎች ኢላማ የተደረጉት ሾዴን ለመያዝ የጸጥታ ኃይሎች ረድተዋል ተብለው ስለተጠረጠሩ ነው ማለታቸውን ሚዲያው ዘግቧል። ጉዳዩን አስመልክቶ የኦሮሞ ነጻነት ሰራዊት እስካሁን የሰጠው መግለጫ የለም። ኦላ በመላው ኦሮሚያ ያወጀው ዘመቻሽ ግንባር ዛሬ ሶስተኛ ቀኑ ሲሆን ምስራቅ ሸዋንና የወለጋ ዙሪያን ጨምሮ በተለያዩ የክልሉ አካባቢዎች የሚደረጉት ውጊያዎች እንደቀጠሉ መሆናቸውን ከየስፍራዎቹ የሚደርሱን መረጃዎች ያመለክታሉ። ብርጌድ ናሀመዱ በመባል የሚታወቀው የኤርትራ የተቃውሞ ንቅናቄ በቀጣይ ወታደራዊ ማዕከሎችን ሲያቋቁም በአዲስ አበባ ከተማ የከፈተው ቢሮ ማዕከላዊ ጽህፈት ቤት ሆኖ እንደሚያገለግል መግለጹን ቢቢሲ ዘግበዋል። በኢትዮጵያ ወታደራዊና ዲፕሎማሲያዊ ማዕከሎች ሊኖሩት እንደሚችሉ ያስታወቀው ብርጌድ ናሀመዱ ድርጅቱን የሚቀላቀሉ ኤርትራውያን ዋስትና ስለሚያገኙበት መንገድ ከኢትዮጵያ መንግስት ጋር መነጋገሩን የእንቅስቃሴው አመራር ነግረውኛል ሲል የዜና አውታሩ ጨምሮ ገልጿል። የኤርትራው ፕሬዚዳንት ኢሳያስ አፈወርቂን መንግስት ከስልጣን ለማውረድ እሰራለሁ የሚለው ብርጌድ ነሐመዱ በጠቅላይ ሚኒስቴር አብይ አህመድ ድጋፍ ባለፈው ወር አጋማሽ በአዲስ አበባ ከተማ 22 ተብሎ በሚጠራው አካባቢ በሚገኝ አንድ ህንፃ ላይ ጽህፈት ቤት መክፈቱ ይታወሳል። የጽህፈት ቤቱ ምርቃት ስነ ስርዓት ላይ በሚያሳይ ቪዲዮ ላይ የብርጌድ ነሐመዱ አመራሮች የቢሮው መከፈት ለእንቅስቃሴው አንድ የታሪክ ጥፋት እንደሆነ ሲናገሩ እንደሚደመጡ ቢቢሲ አመልክቷል። እንቅስቃሴውን ከፊት ሆነው ከሚመሩ ግለሰቦች መካከል አንድ የሆኑት አቶ በየነ ገብረ እግዚአብሔር ጽህፈት ቤቱ ተበታትኖ ወደቆየው የብርጌድ ነሐመዱ እንቅስቃሴ አንድ መገናኛ ማዕከል ነው ብለዋል። ይህ በኢትዮጵያ መንግስት የሚደገፈው ብርጌድ ነሐመዱ የተባለው ድርጅት አባላት በቅርቡ በጀርመን ሀገር ከሽብርተኝነት ጋር በተያያዘ በፖሊሶች መታሰራቸው ይታወሳል። ዘንደኛውና ተጽዕኖ ፈጣሪው ታይም መጽሔት በዘንድሮ የመቶ ተጽዕኖ ፈጣሪዎች ስም ዝርዝር ውስጥ የዓለም ጤና ድርጅት ዋና ዳይሬክተር የሆኑትን ኢትዮጵያውን ዶክተር ቴድሮስ አድሃኖምን አካቷል። በዘንድሮ የታይም መጽሔት ዝርዝር ውስጥ የአሜሪካው ፕሬዚዳንት ዶናልድ ትራምፕ፣ ባለሀብቱ ኤሎን በስክና የእንግሊዙ ጠቅላይ ሚኒስተር ኬር ስታርመር መካተታቸው ታውቋል። ዶክተር ቴድሮስ አድሃኖም በዚህ ዙሪያ ትናት ማምሻውን በማኅበራዊ ሚዲያ ገጻቸው ላይ ባሰፈሩት ሐሳብ በዝርዝር ውስጥ መካተቴ በምሰራበት የዓለም ጤና ድርጅት ውስጥ ለሚሰሩ ባልደረቦችም እውቅና ነው ብለዋል። እንዲሁም በዓለም ዙሪያ በየቀኑ ግጭት ባሉባቸው ስፍራዎች ጭምር የጤና አገልግሎት ለማዳረስ የሚሰሩ ሰራተኞችን በአድናቆት አስታውሰዋል። በመጽሔቱ ላይ ስለ ዶክተር ቴድሮስ ተጋባይ ጸሐፊ በመሆኑ ያስነበቡት ዶክተር ላሪ ብሪሊያንት የተባሉትና የፈንጣጣ በሽታ ከዓለማችን እንዲጠፋ ቁልፍ ሚና የተጫወቱት ሳይንቲስት ናቸው። ዶክተር ላሪ በጽሁፋቸው ዶክተር ቴድሮስ የዓለም ጤና ድርጅት ኃላፊ ከሆኑ በኋላ የዓለማችን የጤና አገልግሎት ሽፋን ቀይረውታል ይህ ደግሞ በበሳል አመራርና ሳይንሳዊ በሆነ የውሳኔ አሰጣጥ የታገዘ ነበር በማለት ተናግረዋል። አመራሩ መሪ ያለው ነው፣ ሀቀኛ ነው፣ ውጤት ተኮርም ነው። የዓለማችን ሕዝብ ከበፊት ጊዜ በበለጠ ጤነኛ እንዲሆን አድርገዋል በማለትም ዶክተር ዳሪ ታይም መጽሔት ላይ ማስነበባቸውን መሰረት ዘግበዋል። በታይም መጽሔት መሪዎች ምድብ ከዚህ ቀደም ቀዳማዊ ኃይለ ስላሴና ጠቅላይ ሚኒስቴር አብይ አህመድ ተካተው ነበር። ይሁንና የታይም የዓመቱ ሰው ታይም ፐርሰን ኦፍ ዘይር የሚለውን ማዕረግ ግን ያገኙት ብቸኛው ኢትዮጵያዊ ቀዳማዊ ኃይለሥላሴ ሲሆኑ ጊዜውም እንደ አውሮፓያኑ አቡሻከር በ1936 ጥሩር ላይ ነበር። በሰሜን ተራሮች ብሔራዊ ፓርክ ዋሊያ ሲያድኑ የነበሩ ግለሰቦች በቁጥጥር ስር መዋላቸው ተገለጸ። የኢትዮጵያ ብቸኛ መገለጫ የሆነውን ዋሊያ በቡድን ተደራጅተው እያደኑ ሲያዱ የነበሩ ግለሰቦች በጃናሞራ ወረዳ አስተዳደር የጸጥታ አካላትና በሰሜን ተራሮች ብሔራዊ ፓርክ ጽሕፈት ቤት ሬንጀሮች ትብብር በቁጥጥር ስር መዋላቸው ታውቋል። ዋይ ተብሎ በሚጠራው የፓርኩ ክፍል በተደረገ ቅኝት የሆኑ ግለሰቦች ሁለት ዋሊያ በጥይት በመግደል አርደው በአህያ እየጫኑ ሳለ ተደርሶባቸው በቁጥጥር ስር መዋላቸውን የፓርኩ አስተዳደር ገልጿል። ቀሪዎቹን ወንጀለኞች ወደ ሕግ ለማቅረብ የጸጥታ ኃይሉ በስምሪት ላይ እንደሚገኝም ፓርኩ አስታውቋል። በሕግ ቁጥጥር ስር ያሉት ወንጀለኞች ላይ የወረዳው ፖሊስ ጽሕፈት ቤት የምርመራ ስራውን እያካሄደም ነው ተብለዋል። በሰሜን ተራሮች ብሔራዊ ፓርክ የሚገኘው ዋሊያ በተለያዩ ምክንያቶች ቁጥሩ እየቀነሰ እንደሚገኝ መረጃዎች ያመለክታሉ። በመጨረሻም ስፖርት በከፍተኛ ጉጉት ሲጠበቅ የነበረውና በእንግሊዙ አርሰናልና ና በስፔኑ ሪያል ማድሪድ መካከል ትናንት ምሽት የተካሄደው የቻምፒየንስ ሊግ ሁለተኛ ዙር ግጥሚያ በአርሰናል ሁለት ለአንድ አሸናፊነት ተደምድመዋል። በኤምሬትስ በተካሄደው የመጀመሪያ ዙር የሩብ ፍጻሜ ፍልሚያ መድፈኞቹ በሜዳቸው ፊት ሶስት ለባዶ በማሸነፋቸው ትናንት ምሽት በሳንቲያጎ በርናቡ ስታዲየም በተካሄደው የመልስ ጨዋታ ሪያል ማድሪዶች ለመበቀል መዘጋጀታቸውን ሲያውጁ መክረማቸው ጨዋታው በሚሊዮኖች ዘንድ በጉጉት እንዲጠበቅ አድርጎታል። በመጀመሪያው ዙር ጨዋታ በዴክላን ራይስ ሁለት ቅጣት ምቶች ሁለት ጎል ማስተናገዳቸው የቆጫቸው ማድሪዶች በመልሱ ጨዋታ በደጋፊያችን ፊት የስታዲየማችንን ጣራ በጎል ከድንን ሩዛችንን እናበስላለን ብለው በቅኔ መልክ ተቀኙ። ሩዙን እንቀቅለዋለን ማለታቸው ራይስንም ሆኑ ነው መድፈኞቹን ለዚህ ዛቻ በሰጡት ምላሽ አዎ፣ በደንብ የሚበስለው ሲከደን ነውና ደህና አደርጋችሁ ዝጉት፣ ባርሳም ሌላው እንግዳችን ስለሆነ ከሩዙ ጨመርመር አድርጉበት አሏቸው። እንዲህ ያለው እሰጥ ገባ ቀጥሎ የቁርጧ ቀን ደረሰች። ትናንት ረቡዕ ሚያዚያ 8 ቀን 2017 ዓ ም የሳንዲያጎ በርናቡ ስታዲየም ከአፍ እስከ ገደፉ የሞላው ገና ከማለዳው ሲሆን የዓለም ምርጦችን ያሰባሰበው የማድሪድ ቡድን ገና በአውቶቡሱ ስታዲየሙ ጋር ሲደርስ የደጋፊዎቹ አቀባበል ይህን ይመስል ነበር። ከማለዳው አንስቶ የስፔኗ መዲና ተቀወጠች። የቡድኑ የፊት መስመር ፊት አውራሪዎች ፈረንሳዊ ክሊያን ምባፔ፣ ብራዚላዊ ቪኒሲየስ ጁኒየር፣ ብራዚላዊ ሮድሪጎ፣ የአማካይ መስመሩ መሐንዲስ የእንግሊዙ ቤኒንግሃም፣ የጀርመኑ የኋላ መስመር ግድግዳ ሩድሪገር ወዘተ ስማቸው እየተጠራ የውዳሴ ዝናብ ወረደላቸው። በመጀመሪያው ዙር ሶስት ለባዶ የተሸነፈው ማድሪድ ወደ ግማሽ ፍጻሜ ለማለፍ በሜዳው ፊት ያደረገውን የትናንቱን ምሽት ጨዋታ ከሶስት ጎል በላይ በሆነ ልዩነት ማሸነፍ ነበረበት። ከደጋፊዎቹ ይህ ሁሉ ሞራልና ውዳሴ ሲጎርፍ የቆየውም ሀያሉ ማድሪድ ያንን ያደርገዋል ከሚል የብዙዎች ግምት በመነሳት ነው። እናም ሰዓቷ ደረሰችና ጨዋታው ተጀመረ። ከሁለቱም በኩል ብዙም አስደንጋጭ የተባሉ ሙከራዎች ያልተደረጉበት የመጀመሪያው ግማሽ ጨዋታ ያለ ጎል ተጠናቀቀ። በቀሪው 45 ደቂቃ ተአምር ካልፈጠሩ በስተቀር እነምባፔ የአሰላል የተከላካይ አጥር የሚሰብሩት አይመስልም። ሳንቲያጎ በርናቡን የሞላው የማድሪድ ደጋፊ ግን አሁንም ጩኸትን እንደቀጠለ ነው። በዚህ ጩኸት መሃል የመድፈኞቹ የቀኝ ክንፍ በራሪ ጥቁሩ አልማዝ ቡካዮ ሳካ አርክቴክቱ ኤዱጋርድ አሾልኮ ያሳለፈለትን ኳስ በግሩም ሁኔታ በረኛውን አታሎ በማስቆጠር በማድሪዶች ተስፋ ላይ ቀዝቃዛ ውሃ ቸለሰበት። እስታዲየሙ ጸጥ ረጭ ሲል በብዙሃኑ ተውጦ የቆየው የውስኖቹ የአርሴናል ደጋፊዎች የደስታ ድምፅ ተሰማ። የአርሰናሎች ደስታ ብዙም ሳይቆይ በተከላካያቸው በሳሊባ ስህተት የማድሪዱ ቪኒስየስ ጁኒየር ጎር አስቆጥሮ ጨዋታው አንድ ለአንድ ሆነ። የማድሪዶች ተስፋ ዳግም አንሰራራ። ሆኖም ከዚህ በኋላ በሁለቱም በኩል ጎል ሳይቆጠር ሜዳው ላይ የተተከለው ግዙፉ ሰዓት ወደ ዘጠና ደቂቃው ተቃረበ። የመድፈኞቹ የግራ ክንፍ በራሪ ማርቲኔሊ ጨዋታ ሊጠናቀቅ አምስት ደቂቃ ሲቀር ሁለተኛውን ጎል በድንቅ ሁኔታ በማስቆጠር እና አጠቃላይ የጎል ልዩነቱን ወደ አራት ከፍ በማድረግ መድፉ ኢላማውን መምታቱን አረጋገጠ። በኳስ ተንታኞች አባባል ጨዋታውን ገደለው። አርሴናሎች በሜዳቸው በኢምሬትስም፣ በውጭ በሳንቲያጎ ቤርናቡም ሪያል ማድሪድን በማሸነፍ ወደ ግማሽ ፍጻሜ ማለፋቸውን አረጋገጡ። እንደተናገሩትም ጣራው በተከደነው በቤርናቡ ስታዲየም ሩዙን ደህን አድርገው ቀቅለው አበሰሩ። አሰላሙ አሌይኩም ወረህመቱላ ወበረካቱ ውድና የተከበራችሁ የቻናሌ ቤተሰቦች እንዴ ናችሁ ሰላም ናችሁ ወይ ከኒ ጋ አልሐምድላ ሁል ሰላም ነው አፍያ ጤና ምን ይመስላል ሰላም ሰላም ብለናል ሰላማችሁ ብዝት ትርፍ ይበልልኝ በየአለም ዳርቻ ያላችሁ ውድ ቤተሰቦቼ እንዴ ናችሁ ሰላም ናችሁ ወይ ከኛ ጋ አልሐምድላ ሁል ሰላም ነው ሰላማችሁ ይብዛልን በየአለም ዳርቻ ያላችሁ ሰላማችሁ ብዝት ትርፍ ይበልልን ሁላችሁንም እንዴት ነው ዛሬ ምን ይዘን መተናል ምሳ ምርጥ ምሳ ይዘን መተናል ማለት ነው ቆንጆ ምሳ ነው ይዘን የመጣ ነው ወላሂ ምርጥ ምርጥ ምርጥ እንግዲህ በጣም አሪፍ እና ቆንጆ ቆንጆ ምሳ ነው የሰራ ነው ማለት ነው እና እንብላ ምሳ አብረን እንብላ ማለት ነው እንጀራም ጋግረናል እዛ ጋ በጣም አሪፍ እና ለስላሳ እንጀራ ወላሂ በጣም ለስላሳ ያለ ምርጥ እንጀራ ነው እንጀራውንም ላሳያችሁ በጣም ቆንጆ እና ለስላሳ ነው ማለት ነው እና ይሄን ይመስላል። ወጥ አለን፣ አይብ አለ፣ ቀይ ስር አለ፣ ሰላጣ አለ እና ስንቱን ልንገራችሁ። እዩ፣ ትንሽ ቪዲዮ ጥራት የለውም እንጂ እውነቴን ነው፣ በጣም በጣም በጣም አሪፍ እንጀራ ነው የጋገርነው ማለት ነው። ቪዲዮ እንትኑ በደንብ አይኑን አያሳኝ አያሳይም እንጂ በጣም አሪፍ እዚጋ ስንግ ሰርተናል፣ ስንግ ሰርተናል ብዙም ውስጡ ላይ አላስገባንም። እኔና እህቴ ነው የሰራ ነው። እንግዲህ ዛሬ ምሳችን እኔና እህቴ ነው ምንበላው ማለት ነው። ኑ ምሳ እንብላ። ምርጥ ስንጋለ፣ ቀይ ስር፣ ሰላጣ። እውነቴን ነው ምርጥ ብሳ ነው። ድንች ወጥ ነው የሰራ ነው። ትንሽዬ ሽሮ አድርገንበታል እና ይቅርታ አድርጉልኝ እዚህ እግሩ አጋውስቶ ነው ሊገባ ነበር። እንግዲያ ያተረፍኩት ማለት ነው። እና በተረፈው ኑ ምሳ እንብላ ይላችኋለሁ። ቤተሰቦቼ ይሄን የመሰለ ምሳ አዘጋጅተናል። በጣም አሪፍ ነው። የተባረከና ያማረ ምሳ ይሁንላችሁ። በሉን፣ ሆዳችንም እንዳያመን፣ ኑ ምሳ እንብላ። ዛሬ ቆንጆ ምሳ ነው ደግሞ የጋገርኩት። የሚገርማችሁ ነገር በትልቅ የጣዋ ነው የጋገርኩት ማለት ነው። እንደ ኢትዮጵያ እንጀራ ሆኖ ነው የወጣልኝ። በጣም አሪፍ እና ቆንጆ ከኋላውም ከፊቱ የሚያምር እንጀራ ነው ሆኖ የወጣው ማለት ነው። ደግሞ ልስላሴው ልነግራችሁ አልችልም። እንጀራው ማለት ነው። ማታ አብክቺ አሳድሬው ነው እና ያረኩበት ደግሞ ነጩ ዱቄትና ዱቄት አዲ ማንኛውም ዳቦ የሚጋገርበት ማለት ነው። ነጩ ዱቄት ከዛ ደግሞ ይሄ ቡኒ ቁጥር ሁለትና ቁጥር እንትን በጣም ሁለት ያስመርሉታል ማለት ነው። እሱን ሁለት አንዳንድ ያው አንዳንድ ግማሽ ግማሽ ብርጭቆ ነው ያረኩት በዛኛው፣ በነጩ ዱቄት ግማሽ ብርጭቆ። ሁለት አይነት አስመርሉታል። ሁለት አይነት ነው የተጠቀምኩኝ። አንዳንዴ በነጩ ራሱ እነቴን ለመናገር እንደዚህ ራሱ ነው የወጣው የሚወጣው ማለት ነው። እንጀራው ራሱ እነቴን ነው ሲላሴው ልነግራችሁ አልችልም። እና ደግሞ በጣም ምርጥ እንጀራ ነው የወጣው ማለት ነው አማታብክቼው ቀን ደግሞ አስራ ሁለት ሰዓት ላይ ከቀኑ ጋገርኩት ማለት ነው። በጣም ኩፍ ብሎ ወቶለት ነው ያደረው ማለት ነው እና ይሄን ይመስላል የዛሬ ምሳችን። ላይክ እያደረጋችሁ ቪዲዮን አበረታቱኝ ቤተሰቦቼ፣ ቻናሌ ሞቷል እንግዲህ አሳድጉኝ እላችኋለሁኝ። አይቤም ያው ዝም ብዬ ምጥምጣ ባላገኝም የዚህ ነገሩ የሚያቃጥለውን እንትን ትንሽ ያረግኩበት ለዛ ነው ጥቁር ያለው ማለት ነው ምጥምጣ። እናም ደሞ ያው ይሄን ደሞ ያገኘሁት ነው ቃሪያ ደግሞ ትንሽ አነስተ ያለው ፈልጌ ነበር አላገኘሁም። ይሄን ስላገኘሁኝ አጋጣሚ ሴትዮዋ አምጥታ ነበር እሱን አረኩኝ ማለት ነው። እና ኑ ምሳ እንብላ። ቀይ ቀይስሩ ደግሞ ያረኩበት ጀዘር አርጌበታለሁ። ቀይስር ነው እንግዲህ የሰራሁት ማለት ነው። ሰላጣ እዚህ ጋር ቲማቲም፣ ኪያር፣ አንዳንድ ነገሮችን ሁርጦች አሉ አርጌ አለሁኝ። ድንች ወጥ፣ ሽሮ አርጌ ሁሉንም አርጌ ሰርቻለሁኝ። የአቅማችን ሰርተናል። እንግዲህ አምሮታችን እንዲወጣልን አርገናል ማለት ነው። ምክንያቱም አይቤ ያረኩት ደግሞ ሮብ ነው ያረኩት። ሮቡን አርጌ አዋሃትኩት መጀመሪያ። ከዛ በኋላ እሳት ላይ እሳቱን ቀንሳችሁ ስትይዙት ልክ እንደ ኢትዮጵያ አይቤ ነው፣ ኩፍ ብሎ እንትን ወፍራም ሆኖ የሚወጣው ማለት ነው። አይቤውን ታረጉታላችሁ። አንድ አንድ ይሁን ሳይው አብዛኛው ሰው ከል ወይም ደግሞ ሎሚ ያረጋል። ያንን ሁሉ ከማረግ እንትን እንዳይልም ጣዕሙም እንትን እንዳይቀየር ማለት ነው ልክ ምንድን ነው ሎሚ ሳታረጉ ወይም ደግሞ ከል ሳታረጉበት፣ ካል ማለት አቺቶ ነው። ሳታረጉ እንትን አድርጋችሁ ሮቡ ራሱ በደንብ አርጋችሁ መታችሁት፣ ከዛ እሳት ላይ ቀንሳችሁ ጣሉት። እውነቴን ነው አሪራው ራሱ እንዴት እንደሚጣፍጥ ማለት ነው። ካልና ሎሚ ካለው ግን ይሄን አይል አይጣፍጥም። ስለዚህ በጣም አሪፍ ነው፣ ቆንጆ ነው የሚሆነው። እንደዛ አርጋችሁ ሞክሩት። እኔ ሁሌም እንደዛ አርጌ ነው አይቤ የምሰራው ማለት ነው። በጣም ቆጆ እና ለስላሳ አይቤ ነው የሚወጣው ማለት ነው። አሪፍ ነው እና ኑ ነው ምሳ እንብላ። ዛሬ የዛሬውን ምሳ ይሄን ይመስላል። ከኛ ጋር የተዘጋጀ ምሳ ይሄ ነው። ኑ እንብላ፣ አብረን እንብላ። ቪዲዮውንም ላይክ እና ሼር እያደረጋችሁ ማለት ነው አበረታቱኝ እላችኋለሁኝ። ለሰላማችሁ ይብዛልኝ ቤተሰብ። ለቤት አዲስ የሆናችሁ ደግሞ ቪዲዮን ላይክ ና ሼር ሰብስክራይብ በማድረግ አበረታቱኝ። እናም ደግሞ ደውል ምልክቷን ማጥቆሩ እንዳትረሱ እላቸዋለሁኝ። ቤተሰቦቼ ሁላችሁን ክበሩልኝ። ሁላችሁንም አመሰግናለሁኝ። እኔ እንጃ አጠገቤ የሆናችሁ ባጎርሳችሁ ደስ ባለኝ እና እንደዚህ አይነት ማታገኙ ልጆች ያላቸው እውነቴን ነው በቀላሉ ፉርኖ ዱቄቱን ሳታምሱም ከፈለጋችሁ አምስት ጊዜ ሲታመስ ትንሽ አሪፍ ነው፣ ጣዕሙ ምኑም ሲታመስ አሪፍ ነው። ሳታምሱ ራሱ አምሮቱን እንደዚህ አርጋችሁ ስሩ። እነዚህ ነው ከውጭ ገዝታችሁ ከምበሉት እንጀራ ይሄኛው አስር እጅ እጥፍ እጅ ይሻላል። ለምን የውጭ እንጀራ በጣም ይሻግታል፣ በዛ ላይ ለጮጋራ በሽታ አለው ብዙ ነገር ነው የሚያመጣው እና እንደዚህ አርጋችሁ የመዳብ ቅመሞች ሰርታችሁ ብሉ እላችኋለሁ። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ።